ሰላም ጤና ስጥልን፣ የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን፦ የኢትዮጵያ ኢኮኖሚ እድገት ዘንድሮ አንድ ፐርሰንት ገደማ ወደ ኋላ ቢንሸራተትም ከአፍሪካ ሁለተኛ ፈጣን እድገት እንደሚያስመዘግብ ተጠቆመ። በፌዴራል ቤቶች ኮርፖሬሽን ውስጥ ያሉ አንዳንድ አመራሮች ለወዳጅ ዘመድ እስከ አምስት የመንግስት ቤቶች በነፃ እያከፋፈሉ ይገኛሉ። የኢትዮጵያ ዓለም አቀፍ አበዳሪዎች ገንዘባቸውን ለማስመለስ ሕጋዊ አማራጭ ሊወስዱ እንደሚችሉ ተናገሩ። ግብፅ በሕዳሴ ግድብ ዙሪያ እያነሳች ያለው ጥያቄ በፖለቲካዊ ሳይሆን በቴክኒክ ደረጃ ምላሽ እንዲያገኝ አሜሪካ አሳሰበች። ለበርካታ አስር ዓመታት መርካቶ መደብ የሚባል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸውን በአስቸኳይ ይዘው እንዲነሱ ተነገራቸው። መረጃዎቹን በዝርዝር የኢትዮጵያ ኢኮኖሚ እድገት ዘንድሮ በ1% ገደማ ወደ ኋላ ቢንሸራተትም ከአፍሪካ ሁለተኛ ፈጣን እድገት እንደሚያስመዘግብ ተጠቆመ። በዓለም ዙሪያ የሚመዘገቡ የኢኮኖሚ እንቅስቃሴዎችን በመከታተል ዓመታዊ ስሌታዊ ግምት ወይም ፎርካስት የሚያስቀምጠው ዓለም አቀፉ የገንዘብ ድርጅት አይኤምኤፍ አዲስ መረጃ አውጥቷል። የተቋሙ ከሰሃራ በታች ያሉ አገራት የእድገት ምጣኔ ይፋ የሆነ ሲሆን የኢትዮጵያ ኢኮኖሚ በያዝ ነው የፈረንጆች ዓመት 2025 ከአምናው በርካታ ነጥቦችን ቢጥልም ዘንድሮ ከአፍሪካ ሁለተኛ ደረጃ እድገት እንደሚያሳይ ጠቁሟል። በዚህም መሠረት ደቡብ ሱዳን በያዝነው ዓመት አንደኛ ቦታን ይዛ የኢኮኖሚዋ ጠቅላላ አገራዊ ምርት ወይም ጂዲፒ 24.3 ፐርሰንት እንደሚያድግ የተተነበየ ሲሆን ኢትዮጵያና ጊኒ 7.2 ፐርሰንት በማስመዝገብ ሁለተኛ ቦታን በጋራ ይዘዋል። በሦስተኝነት ደግሞ ከዚህ በፊት በእድገት ሌሎቹን አገራት ትበልጥ የነበረችው ሩዋንዳ ተቀምጣለች። የኢትዮጵያ ኢኮኖሚ ሁለተኛ ቦታን እንደያዘ ይፋ ቢደረግም አምና አስመዝግቦት ከነበረው 8.1 እድገት ወደ 7.2 አሽቆልቁሏል። ይህም የ0.9 መንሸራተት አሳይቷል። አይኤምኤፍ ከሳህራ በታች ያሉ ሀገራት አማካኝ እድገት 4.1 መሆኑን ጠቅሶ የቀጠናው ሀገራት ኢኮኖሚ መሻሻል እያሳየ መሆኑን አስታውቋል። ብድር የማግኘት እድል መጥበብ፣ ኤክስፖርት የሚደረጉ ምርቶች ዋጋ መዋዠቅና የዓለም ንግድ ሥርዓት መናጋት አገራቱ ላይ የተደቀኑ ችግሮች መሆናቸው ተጠቅሷል። በአይኤምኤፍ ግምት የኢትዮጵያ ኢኮኖሚ በመጪው የፈረንጆች 2026 ዓመትም በአንድ ነጥብ ወደ ኋላ ተንሸራቶ 71 እንደሚሆን ያሳያል። እንደ ኢትዮጵያና ናይጄሪያ ያሉ ሀገራት ባከናወኗቸው የማክሮ ኢኮኖሚ ሪፎርሞች ምክንያት የአንዳንድ ኢኮኖሚ ዘርፎች መነቃቃታቸውን የጠቀሰው አዲሱ የአይኤምኤፍ ሪፖርት ቤኒን፣ ኮትዲቯር፣ ኢትዮጵያ፣ ሩዋንዳና ዩጋንዳ ከፍተኛ እድገት ማስመዝገብ መቀጠላቸውን አስፍሯል። እንደ ቡና ያሉ ምርቶች አሁን ላይ ጥሩ ዋጋ እያስገኙ በመሆኑ እንደ ኢትዮጵያ ያሉ አገራት እየተጠቀሙ ይገኛሉ። ይሁንና ሪፖርቱ የኢትዮጵያ ውጭ ዕዳ በየዓመቱ እየጨመረ መጥቶ አሁን ላይ የኢትዮጵያ ብድር ከዓመታዊው ጂዲፒ አንጻር 467 መድረሱን አይኤምኤፍ ይፋ አድርጓል። በአገሪቱ ባሉ ግጭቶች ምክንያት የአይኤምኤፍ ድልድል ላይ በግጭት ውስጥ ያሉ ሀገራት በሚል ስር ተካቷል። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገች ያለው የብድር ሽግሽግ ብዙ ርቀት መጓዝ ባለመቻሉ አበዳሪዎች ጉዳዩን ወደ ሕግ ሊወስዱት እያሰቡ መሆኑን ከሁለት ቀን በፊት መዘገባችን ይታወሳል። አይኤምኤፍ የዘንድሮ የኢትዮጵያ ኢኮኖሚ በ7.2 ፐርሰንት እንደሚያደግ ቢተነብም ባለሙያዎች ብዙ ጊዜ ይህ የቁጥር ጨዋታ እንደሆነ ያነሳሉ። የኢኮኖሚ ባለሙያው አቶ ክቡር ገና በቅርቡ ለህዝብ እንዳስነበቡት የዓለም አቀፉ የገንዘብ ተቋም ኢትዮጵያ ባለፈው ዓመት 7.1 ወይም የበለጠ በመቶ የኢኮኖሚ እድገት አስመዝግባለች የሚለው ቁጥር ወረቀት ላይ ያስደንቃል ይላሉ። መንግስትም ሆነ አንዳንድ ዓለም አቀፍ ተቋማት ዜናውን ለማስተጋባት ይፈጥናሉ፣ ኢትዮጵያ ኢኮኖሚያዊ እምርታ ላይ እንደሆነች ያውጃሉ። ነገር ግን ዘወትር እንደሚሆነው ሁሉ ዜናው ሌላ ታሪክ አለው። እንደሚታወቀው ቁጥሮች ይፈበረካሉ። በመሬት ላይ ያለው እውነታን አይቶ እንዳላየ በማለፍ ቁጥሮች ይፈበረካሉ። እናም እውነታው በጠራራ ፀሐይ እንዲደበቅ ይደረጋል የሚሉት አቶ ክቡር ገና በጦርነት በመፈናቀልና በዋጋ ንረት ፍዳዋን እያየች ያለችውን ኢትዮጵያን በዓለም ላይ ፈጣን የኢኮኖሚ እድገት እያስመዘገበች ያለች ሀገር ነች መባሉ ሌላ ታሪክ እንዳለው ያነሳሉ። ለአብዛኛው ኢትዮጵያዊ ይህ እድገት እንደ ህልም ዓለም በርቀት የሚሰማና የሚታይ ቅዠት እንጂ በዜጋው የዕለት ተዕለት ሕይወት ውስጥ የሚታይ አይደለም የሚለው የአቶ ክቡር ጽሑፍ ነው። የሀገር ውስጥ ዓመታዊ ጠቅላላ ምርት ጂዲፒ የተስፋ ዳቦ ነው። በዘመናዊ ኢኮኖሚክስ የሀገር ውስጥ ዓመታዊ ጠቅላላ ምርት ከአስማት ጋር የሚመሳሰል ገጽታ አለው። የኢትዮጵያ የኢኮኖሚ እድገት ምጣኔ ጉዳይ ይበል የሚያሰኝ ነው ቢሉንም፣ ውስጣዊ ይዘቱ ጥያቄ የሚያስነሳ ነው። ለምሳሌ አምና የፌዴራል መንግስቱ ለካፒታል ፕሮጀክት የመደበው ከበጀቱ 35.5 በመቶ ዘንድሮ ወደ 38.6 በመቶ ቢያድግም በጀቱ በጦርነቱ የወደሙ መሰረተ ልማቶችን ጭምር መልሶ ለመገንባት የሚውል በመሆኑ ነገሩን ውሃ ቅዳ ውሃ መልስ ያድርገዋል ብለው አቶ ክቡር ገና ያስረዳሉ። ጉዳዩን ትንሽ ጠለቅ ብለን ስናየው ደግሞ ከዘንድሮ የፌዴራል በጀት ውስጥ 19 በመቶ ለዕዳ ክፍያ የተመደበ ሆኖ እናገኘዋለን። እናም የሀገሪቱ ዕዳ፣ ሀገሪቱ ለሌሎች ወሳኝ ልማቶች እና ለኢንቨስትመንት ልታውለው የሚገባትን ሀብት ለዕዳ ክፍያ በማዋል የማይሞላ ጉድጓድ ለመሙላት ከሚደረግ ጥረት ጋር ያመሳስለዋል። ለዕዳ የሚከፈል ወጪ አዳዲስ ፕሮጀክቶች ተግባራዊ እንዳይሆኑ እንቅፋት በመሆን እውነተኛ የኢኮኖሚ ሽግግር እንዳይኖር ሳንካ ይሆናል። እናም የዓለም አቀፉ የገንዘብ ድርጅት እያደነቀ ያለው እንዲህ አይነቱን የትላንቱን ቁስል በማከም የነገውን የልማትና የእድገት ትልም ተግባራዊ ሊያደርግ የማያስችል ለንቋሳ ኢኮኖሚ ነው በማለት አጋርተዋል። በፌዴራል ቤቶች ኮርፖሬሽን ውስጥ ያሉ አንዳንድ አመራሮች ለወዳጅ ዘመድ እስከ አምስት የመንግሥት ቤቶችን በነፃ እያከፋፈሉ ይገኛሉ። በአዋጅ ቁጥር 1236 ህዝባር 2012 መሠረት የመንግሥት መስሪያ ቤት ማለት ሙሉ በሙሉ ወይም በከፊል በመንግስት በጀት የሚተዳደርና የፌዴራል መንግስት ስራዎች የሚከናወንበት ማንኛውም መስሪያ ቤት ነው ይላል። ይሁንና መሰረት ሚዲያ ያደረገው ምርመራ እንደሚያሳየው የፌዴራል ቤቶች ኮርፖሬሽን የሚባለው ተቋም ከፊሉ የመንግስት ከፊሉ የግለሰቦች ድርሻ ያለበት በሚመስል መልኩ እየተመራ ይገኛል። ሚዲያችን ከመስሪያ ቤቱ ተቋማት ሰራተኞች፣ ከኦዲተሮች እንዲሁም ከአንዳንድ የመንግስት የስራ ኃላፊዎች ለበርካታ ቀናት ሲደርሱት የነበሩትን ማስረጃዎች ሲመረምር ቆይቷል። እነዚህ ከመረጃ ጋር የቀረቡ ማስረጃዎች የፌዴራል ቤቶች ኮርፖሬሽን ውስጥ ከፍተኛ ሙስና ተንሰራፍቶ ዓይን ያወጣ ሙሰኝነት እንደተንሰራፋ ያሳያሉ። ሚዲያችን የተመለከታቸው ሶስት ዋና ዋና የሙስና አይነቶች የመንግሥት ሀብት ምዝበራ፣ ወገንተኝነትና ጉቦ መቀበል ወይም መስጠት ናቸው። አንድ የተመለከትነው መረጃ እንደሚያሳየው ሌሎች የመስሪያ ቤቱ ሰራተኞች ቤት ሲጠይቁ ማስፈራሪያ ሲደርሳቸው በመስሪያ ቤቱ የሚሰራ አንድ የቡድን መሪ ግን በትንሹ ከሱ በተጨማሪ ለሶስት ልጆቹ ቤት ሰጥቷል። ከዚህ በተጨማሪ ይህ ኃላፊ ለሚስቱ ዘመዶችና ገንዘብ ለሚያቀርቡ ነጋዴዎች ሴምሲ አካባቢ የሚያስፈልጋቸውን ቤት እየሰጠ ይገኛል። የፌዴራል ቤቶች ኮርፖሬሽን ከኢሚግሬሽንና ከቀበሌዎች በበለጠ በኢትዮጵያ ውስጥ ሙስና የተንሰራፋበት መስሪያ ቤት ነው ቢባል ማጋነን አይሆንም። በኃይለ ሥላሴ ወቅት መሬት የባለ አባቶች እንደሆነ ሁሉ አሁን ላይ የፌዴራል ቤቶች የኃላፊዎች ቤተሰቦችና ዘመድ አዝማዶች እንዲሁም ጉቦ የሚሰጡ ሁሉ ንብረት ሆኗል የሚሉት አንድ የተቋሙ ሰራተኛ ናቸው። ሰራተኛው አክለውም ለልጆችና ዘመድ አዝማድ ቤት መስራት እጅግ የተለመደ ነው። በእውነቱ ከሆነ ይህን ሳይ በሀገር የተስፋ ቆርጣለሁ። አዲስ አበባ ላይ የሚካሄደው የቤት ዘረፋ ድሃው የኢትዮጵያ ሕዝብ በድህነት ሲቃ እንባውን ሲያፈስ ፈጣሪ አለመመልከቱ ትቶናል እንዴ? ያስብላል ይላሉ። ሚዲያችን ያጣራው አንድ መረጃ እንደሚያሳየው አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ለራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ 465 ብር በወር እየከፈለ ይገኛል። ይሁንና ለቤቱ እድሳት በየዓመቱ በትንሹ ከ2 ሚሊዮን ብር በላይ እንደሚያወጣበት ሰነዶች ያሳያሉ። በፌዴራል ቤቶች ኮርፖሬሽን የሚሰሩ በርካታ አመራሮች የቡድን መሪዎችን ጨምሮ ልጆቻቸው 18 ዓመት ሲሞላቸው ቤት ይሰጣቸዋል ለምሳሌ እኔ የማውቀው ቡድን መሪ ለአምስት ልጆቹና ለሚስቱ ወንድም ቤት ሰጥቷል። የሚገርመው እነዚህ ልጆቹ ስልጣን የሌላቸው ሲሆኑ የፌዴራል ቤቶች ኮርፖሬሽን ሰራተኛም አይደሉም የሚሉት አንድ ጉዳዩን በቅርበት የሚያውቁ የኦዲት ሰራተኛ ናቸው። እነዚህ ልጆች ቤቱን ከተረከቡ በኋላ ቤቱን ለማደስ በትንሹ አንድ ሚሊዮን ብር ወጪ ይወጣል። ይህ ብቻ አይደለም። ኃላፊዎችና የቡድን መሪዎች ከቤቱ በተጨማሪ ኪራይ የማይከፍሉበት የንግድ ቤት አላቸው የሚሉት ባለሙያው በፌዴራል ቤቶች ኮርፖሬሽን የሚሰሩ ሰራተኞች ቅርበትና ሽርክና ያላቸው ቤት እንደሚመደብላቸውና ስራቸውን ብቻ የሚሰሩ ሰራተኞች ደግሞ ቤት ሲጠይቁ ዛቻና ኔትወርክ ያለው የአሸባሪዎች ደጋፊ ነው ተብሎ ማስጠንቀቂያ ሲሰጥ እንደሚሰሙ ተናግረዋል። አሁን ቤት መጠየቅ ትተን ጽንፈኛ እንዳንባል ዝም ብለን ቢጭኑን አህያ፣ ቢጋልቡን ፈረስ ሆነን እየሰራን እንገኛለን የሚሉት ስሜ አይጠቀስ ያሉ ሌላ አንድ የተቋሙ ነባር ሰራተኛ ናቸው። በእርግጥ ዋና ሥራ አስፈጻሚው አቶ ረሻድ ካሚል ከመጡ በኋላ ትልቅ ለውጥ ያመጣ ተቋም ነው። ከዚህ በላይ ማደግ የሚችል ተቋም ቢሆንም ከእሳቸው በታች ያሉ ቡድኖች ግን ይህን ተቋም እየጋጡት ይገኛሉ በማለት ያስረዳሉ። እያንዳንዱ የቡድን መሪ ቤት እንደተሰጠው ማስረጃ ያቀረቡት እኚህ ሠራተኛ ከቤቱ በተጨማሪ የቤት አበል ተብሎ ከ2500 ብር እስከ 5000 ብር ይከፈላቸዋል። አንድ የመስሪያ ቤቱ ሰራተኛ ግን የቤት ኪራይ አበሉ 792 ብር ሲሆን ተከራይቶ የሚኖረው ግን ስምንት ሺህ ብር ነው ይላሉ። የተቋሙ ሰራተኞች በአንድነት የሚናገሩት ቤት ይሰጠኝ ብሎ የሚጠይቅ የመባረር ዕድሉ ከፍ ያለ መሆኑን ነው። አንዱ የቡድን መሪ ሶስት ልጆቹን ቤት ሰጥቷቸዋል። እሱም የራሱ አለው። የፕሬዝዳንት ታያዝቀ ስላሴ ቤት ሲታደስ የራሱንም በሳቸው ቤት አስመስሎ ሰርቶታል የሚሉት ሶስተኛው የተቋሙ ምንጫችን ናቸው። ሚዲያችን የደረሰው ተጨማሪ መረጃ እንደሚያሳየው የህዝብ ተወካዮች ምክር ቤት አባላት ከጥቂት ወራት በፊት የፌዴራል ቤቶች ኮርፖሬሽንን የሥራ አፈጻጸም ሊገመግሙ በሄዱበት ወቅት ብዙ ጥያቄዎችን ሳያነሱ የቀሩ ሲሆን በወቅቱ 15000 ብር አበል ተቀብለው መመለሳቸው ታውቋል። ሙስና በፌዴራል ቤቶች ኮርፖሬሽን በእግሩ ቆሞ ሄዷል። ግን ዋና ሥራ አስፈጻሚውን ሳላደንቅ አላልፍም። ጠንካራ ሰው ናቸው። ለሠራተኛው በጣም ያስባል። ከሱ በታች ያሉት ግን ጋጡት መጠጡት የሚሉት ሰራተኞች ስምና መረጃ በመጥቀስ ለቤተሰቦቻቸው የሰጧቸውን ቤቶች ዝርዝር ለሚዲያችን አጋርተዋል። የፌዴራል ቤቶች ኮርፖሬሽንን በዚህ ዙሪያ ለማናገር ያደረግነው ሙከራ አልተሳካም። ኮርፖሬሽኑ ለሚዲያችን ምላሽ ለመስጠትም ሆነ ሚዲያ ላይ ያላዋልናቸውን ሰነዶች ተቀብሎ ምርመራ ለማድረግ የሚፈልግ ከሆነ በራችን ክፍት መሆኑን ለማሳወቅ እንወዳለን። የኢትዮጵያ ዓለም አቀፍ አበዳሪዎች ገንዘባቸውን ለማስመለስ ሕጋዊ አማራጭ ሊወስዱ እንደሚችሉ ተናገሩ። ኢትዮጵያ ከአበዳሪ ተቋማት ጋር እያደረገች ያለው የብድር ሽግሽግ ብዙ ርቀት መጓዝ ባለመቻሉ አበዳሪዎች ጉዳዩን ወደ ሕግ ሊወስዱት እያሰቡ እንደሆነ ተሰምቷል። ሬውተርስ የኢትዮጵያ ባለሥልጣናትን ጠቅሶ እንደዘገበው በሀገሪቱና በአበዳሪዎች መካከል ሲካሄድ የቆየው የብድር ሽግሽግ ንግግር ሳይሳካ ቀርቷል። ይህም ሀገሪቱን ላለፉት ሁለት ዓመታት የፋይናንስ ናጉስ ከተው በሚገኙ ጉዳዮች ላይ ስምምነት ላይ መድረስ ባለመቻሉ ነው። ኢትዮጵያ የዛሬ አንድ ዓመት ተኩል ገደማ የዓለም አቀፍ ቦንድ ክፍያን ሳትፈጽም መቅረቷ ይታወሳል። በወቅቱ ክፍያውን ከመፈጸም ይልቅ ብድሩን በጂ20 ሀገራት ማዕቀፍ ውስጥ ለሽግሽግ ማዘጋጀት ተመራጭ ሆኖ ነበር። የኢትዮጵያ መንግሥት ንግግሩ አሁን ባይሳካም በርካታ መርታዎች መኖራቸውን ያስታወቀ ሲሆን ንግግሩ ወደፊት እንደሚቀጥል ተስፋ ማድረጉ ተሰምቷል። ስምምነት ከተደረሰባቸው ጉዳዮች መካከል አበዳሪዎች የ15 ፐርሰንት የዕዳ ስረዛ ማድረግ እንዲሁም ወደፊት የኢትዮጵያ የውጭ ንግድ ወይም ኤክስፖርት መሻሻል ካሳየ አሁን ያጡትን ገንዘብ ወደፊት ማግኘት የሚያስችላቸው ስምምነት ይገኝበታል። የኢትዮጵያ የብድር አስመላሽ ኮሚቴ ውስጥ ሞርጋን ስታንሊ ኢንቨስትመንት ማኔጅመንት፣ ፍራንክሊን ቴምፕልቶን እና ቪአር ሄጅ ፈንድ እንደሚገኙበት ተጠቁሟል። በውይይቱ አለመሳካትም መበሳጨታቸውን ይፋ አድርገዋል። ኢትዮጵያ አሁን ላይ ያለባት አጠቃላይ የውጭ ብድር 31 ቢሊዮን ዶላር የተሻገረ ሲሆን ከዚህ ውስጥ የቻይና ብድር አንድ አራተኛ እንደሚሆን ሬውተርስ ዘግቧል። ኢትዮጵያ በሽግሽጉ ዙሪያ የተከለሰ አዲስ ሰነድ ይዛ ከቀረበች በሩ ለንግግር ክፍት ነው፣ አሁን ላይ ግን ኮሚቴው ንግግሩ ከዚህ በላይ መጓዝ እንደማይቻል ይገልጻል ያለው የአበዳሪው አካል ሕጋዊ አማራጭን ከመከተል ጀምሮ ማንኛውንም መንገድ ሊከተል ይችላል ተብሏል። ኢትዮጵያና አበዳሪዎች አሁን ላይ ስምምነት ላይ መድረስ ያልቻሉት በአንድ ቢሊዮን ብር ቦንድ ዙሪያ መሆኑ ታውቋል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ፣ አበዳሪዎቹና የኢትዮጵያ መንግስት ንግግር ማድረግ እንዲቀጥሉ አበረታቷል። ግብፅ በህዳሴ ግድብ ዙሪያ እያነሳች ያለው ጥያቄ በፖለቲካዊ ሳይሆን በቴክኒክ ደረጃ ምላሽ እንዲያገኝ አሜሪካ ሳሰበች። የግብጽ መሪዎች በቅርቡ በተጠናቀቀው የህዳሴ ግድብ ዙሪያ አዲስ ውዝግብ እያስነሱ ይገኛሉ። እሱም ግድቡ በሱዳን ከፍተኛ ጎርፍ አስነስቷል፣ ይህም ግድቡን በጋራ ለመቆጣጠር አይነተኛ ማሳያ ነው የሚል ነው። የውሃ ሀብትና የኢነርጂ ሚኒስቴር ለግብጽ አቋም ረዘም ያለ ምላሽ የሰጠ ሲሆን፣ ግብጽ አሁን በቀኝ ግዛት ህሳቤ ውስጥ በመሆን ለአንዳንድ የአፍሪካ አገራት ጥቅማ ጥቅሞችን በመስጠት ውዝግብ ማስነሳት መቀጠሏን አንስቷል። አሁን ደግሞ ግብጽ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዲያደርግ እየጠየቀች ባለችበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ በፕሬዚዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ተደርገው የተሾሙት ማሳድ ቦሎስ ሀገራቸው ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ ድጋፍ እንደምታደርግ ገልጸው የህዳሴ ግድቡ ዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስበዋል። ሁላችንም ጉዳዩ እንዲፈታና ለሁሉም ተቀባይ እንዲሆን እንፈልጋለን። በተለይ ደግሞ በቴክኒክ በኩል ምክንያቱም ጉዳዩ የቴክኒክ ስለሆነ ቴክኒካዊ ምላሽ ያስፈልጋል ብለው አል አረቢያ ለተባለ ሚዲያ ቦሎስ ተናግረዋል። ቦሎስ ጉዳዩ የኢትዮጵያ ሱዳንና ግብፅ ነው በማለት ግብፅ ከዚህ በፊት ለብቻዋ የናይል ውሃ የሞት ሽረት ጉዳይ ነው ስትል ስትገልጽ የነበረውን በአዲስ መልኩ ሦስቱንም አገራት አካተው ገልጸውታል። አሁን ግድቡ ስለተጠናቀቀ እውን የሆነ ጉዳይ ነው በዚህ መሬት ላይ ባለ እውነታ ዙሪያ መፍትሄ ያስፈልጋል በማለት አሜሪካዊው ዲፕሎማት ተናግረዋል። በቅርብ ቀናት የግብፁ ፕሬዚዳንት አብዱልፈታ አልሲሲ ሀገራቸው የህዳሴ ግድብን በተመለከተ እጃችንን አጣጥፈን አንቀመጥም የሚል አነጋጋሪ መልእክት በቢሮአቸው በኩል አሰራይተው ነበር። ለበርካታ አስር ዓመታት መርካቶ መደብ የሚባል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸውን በአስቸኳይ ይዘው እንዲነሱ ተነግራቸው ከደረሰኝ መቁረጥ ወይም አለመቁረጥ ጋር በተያያዘ የገቢዎች ቢሮና እንደ መርካቶ ባሉ ገበያዎች የሚሰሩ ነጋዴዎች አልፎ አልፎ ውዝግብ ውስጥ ሲገቡ ይታያል። ይህ ውዝግብ አንዳንዴም ወደ ሱቅ መዘጋት አድማ ሲሸጋገር በቅርብ ወራት ታይቷል። በተመሳሳይ ከሰሞኑ የገቢዎች ቢሮ በመርካቶ ጠበቅ ያለ ቁጥጥር እያደረገ ይገኛል። መሰረት ሚዲያ ከስፍራው የደረሰው መረጃ እንደሚያሳየው በተለይ ሸቀጦችን፣ እቃዎችንና ምርቶችን ጭነው ወደ ተለያዩ ክፍለ ሀገራት የሚሄዱ ተሽከርካሪዎች ላይ ከበድ ያለ ፍተሻ እየተደረገ ነው። ይሁንና በርካታ በመርካቶ የሚካሄዱ ግብይቶች ደረሰኝ የሌላቸው ከመሆኑ ጋር በተያዘ መደብ ተብለው የሚጠሩትና ከመርካቶ ሱቆች ስር የሚሰሩ ነጋዴዎች ችግር ላይ እንዳሉ ለሚዲያችን ጠቁመዋል። በአዳራሽ ዙሪያ ያለን 15 ዓመት በላይ የቆየ ነጋዴዎችን መነሳት አለባችሁ ተብለናል። ከባለፈው ቅዳሜ ጀምሮ ተነሱ የሚል መረጃ ይዘው መጡ። የሚገርመው ይህ የሆነው ከሰሞኑ ግብር ከፍለን ከጨረስን በኋላ ነው የሚሉት አንድ የመደብ ሱቅ ባለቤት ናቸው። በዛሬው ዕለት ደግሞ ስማችንን እየጻፉ ማስፈራሪያ ሲሰጡን ውለዋል። ቦታ ሳይዘጋጅ እንዲህ ማለት ተገቢ አይደለም። እቃዎቻችንን እያነሱ ውለዋል። ነገ አዲስ ኃይል ይመጣል የሚል ማስፈራሪያ ሰጥተውን ሄደዋል በማለት አክለዋል። ሌላኛው የመርካቶ ነጋዴ ደግሞ መርካቶ ለረጅም ዓመታት ስንሰራ የነበርን ነጋዴዎች ንግድ ፈቃድ ያለንና ለመንግስት ግብር ስንከፍል የቆየንን እኛ በዚህ ሥራ ስንት ቤተሰብ እንደምናስተዳድር እያወቁ ይሆን? ቦታ ሳይዘጋጅ ተነስ ማለት ምን ማለት ነው? ግብር ከፍለን ከጨረስን በኋላ አጠቃላይ የመርካቶ መደብ ተነሱ የሚል ትዕዛዝ መጥቷል ለምን? ብለው ጥያቄ ሰንዝረዋል። የዛሬ ዓመት ገደማ በመርካቶ ገበያ የተጀመረው ሱቅ የመዝጋት አድማ መነጋገሪያ ሆኖ ነበር። መንግስት እያካሄደ በነበረው የደረሰኝ ቁጥጥርና ቅጣት ምክንያት ነጋዴዎች መደብሮቻቸውን በመዝጋት አድማ ላይ ነበሩ። በወቅቱ ከአድማው በተጨማሪ ከመጋዘን እቃ የማሸሽ ተግባር መኖሩን የገለጹት ነጋዴዎቹ በዚህም ምክንያት ገበያ መቀዛቀዙን ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ቁጥጥሩ የተጀመረው በርካታ ሕገወጥ አሰራሮች ስላሉ ነው ሲሉ ተናግረዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ የምስልና የድምፅ አርትዖት ሥራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል ሰላም